አይ ላቭ ዩ ማይ ሲስተር ሩታዬ። አይቀለም አይደል በእንግሊዝኛ። አሁን ያንቺ በአማርኛ ስራሱ ይሆናል ድምፅሽ። ለማንኛውም ምንም ማድረግ አይቻልም። የኔ ድምፅ በአማርኛም አይሆንም ማለት ነው። አይደለም ለዘፈን፣ እዚህ ሽንት ቤት ላይ ሰው አለ ለማለት ራሱ የሚሆን ድምፅ አይ። ለማንኛውም ውድ ተመልካቾች፣ ዛሬ ትልቅ ሰፕራይዝ አለ ማለት ነው። እንግዲህ ዛሬ ሳይሆን ነጌ ማለት ነው። ዛሬ አብሪሽ እና ሩታ ቀርተዋል። የቀሩበትን ጉዳይ ደግሞ ታውቀዋል ማለት ነው። ሰሞኑ ለሩታዬ ሰፕራይዝ አለኝ፣ ለሩታዬ ሰፕራይዝ አለኝ እያለ ነበር ማለት ነው። እንዲሁም ደግሞ ኮሚኒቲ ላይ ፎቶ ለቆልን ነበር። ነገር ግን ያ ቪዲዮ ሳይለቀቅ የመስክ ፎቷቸውን ተለቆልናል ማለት ነው። አሁን ሰርፕራይዙ ትልቁ ሰርፕራይዝ ለሩታዬ አብርሽ የሚያደርግላትን ሰርፕራይዝ ታውቋል ማለት ነው። አይዟችሁ፣ አይዟችሁ እነ መንጫጫቶች ማለት ነው። እነ ጫጭቶቼ ማለት ነው። የቲክቶክ ጦረቶኞች ማለት ነው። አይዟችሁ። ይህን ስታዩ ደግሞ እንግዲህ ማለቃቀሳቸው ትጀምራላችሁ ማለት ነው። አይ እንደኮኔ ለእናንተ እኮ ላለቅስ ትንሽ ነው የቀረኝ ማለት ነው። ያው ነጠላ እንግዲህ ለማዘቅዘቅ ተዘጋጁ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻ ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛኝ። ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላይ ክብሬልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ ወይ፣ ለካ ቪዲዮ የለም። ኦ ማይ ጋድ ኦ ማይ ግድነስ። ለካይ አንዳንዴ የሁላችሁ ጥሎብኝ ያዳልጠኛል እንግሊዝኛ ማለት ነው። ያው እንደሰማችሁት በእንግሊዝኛ ዘፍኝ ያለው ማለት ነው። ለማንኛውም የዛሬው በምስሉ ላይ እንደምትመለከቱት አብሪሽና ሩታ እንዲሁም ደግሞ ከጎናቸው ምን የመሰለ መኪና ማለት ነው። የማን ይመስላችኋል? እ የማን ይመስላችኋል? ይህ መኪና ማለት ነው። እንግዲህ ሰሞኑ እንደሰማችሁት አብርሽ ለሩታዬ ትልቅ ሰፕራይዝ አላት፣ ሰፕራይዙ ዱባይ ላይ ነው እያለ ነበረ ማለት ነው። እኛም በጉጉት እየጠበቅን ነበር። ከዩቲዩብ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ኢንስታግራም ድረስ በሙሉ በጉጉት እየጠበቅን ነበር። ነገር ግን ኮሚኒቲ ላይ ዛሬ የጠብቁን ትልቅ ሰፕራይዝ አለ እያለ ነበረ ቪዲዮ ግን አልተለቀቀም ማለት ነው። አልተለቀቀም ያልተለቀቀበትን ምክንያት ዱባይ ገብተው የሰዓት ችግር ስለገጠማቸው ስለተምታታባቸው ማለት ነው። እምዬ ኢትዮጵያ ላይ እና ዱባይ ሀገር ላይ የሰዓት አቆጣጠር አንድ አይደለም። እንደነ ማዳምዬ እግራቸውን ሰቅለው ቀን ፏ ብለው ተኝተው ማታ ሲነሱ እኛ ደግሞ ተኝተናል። ስለዚህ ቪዲዮ አልለቀቁትም ማለት ነው። በጠበቅነው ማግስት የመስክ ፎቶቸው ለቀውልን በደምብ አድርገን ተደስተን ደስታችን አጣጥመናል ማለት ነው። ታዲያ ምንድን ነው ሰፕራይዙ? እስካሁን ድረስ ያልተለቀቀው ሰፕራይዝ ብትሉ በምስሉ ላይ የምታዩት መኪና ነው። እሱ መኪና ለማን ነው? ለሩታዬ ማለት ነው። ለሩታዬ ምንም ማድረግ አይቻልም፣ አይደለም ይሄ መኪና ገና ገና የግል አውሮፕላን ይገዛል። እንደውም ምን ይውጣችሁ አሁን ማለት ነው አሁን ምን ይውጣችሁ፣ የቲክቶክ ጦረተኞች ማለት ነው። አለመባ የቲክቶክ ምልክቱን የቦምቦሊኖ ምልክቱን የእንደዚህ ምልክቱ ስጡን የምትሉ ታብታብ አድርጎ ኮፒ ሊንክ አድርጉ፣ ሼር አድርጉ የምትሉ የቲክቶክ ጦረተኛ አሁን ምን ይውጣችሁ? ምን ይወጣችሁ መቼም? አሁን እኮ መኪና ሲባል የማዳን ቅመሞች ናቸው የገዙ። የማዳን ቅመሞች እኮ ገንዘባቸው የትም የሚበትኑ አይደሉም። ስለ ራሳቸው ራሳቸው ጠንቅቀው ነው የሚያውቁት ማለት ነው። አይዟችሁ እናንተ ብቻ ለራሳችሁ እወቁ ማለት ነው። ማነው የአረብ ሀገር ሴት አታውቅም ብሎ የነገራችሁ ማለት ነው? እናንተ አውሮፓ ወይም ደግሞ አሜሪካን ስለሆናችሁ የሀገር ልዩነት ስላለ እናንተ ስማርቶች ናችሁ ብዙ ነገር የምታውቁ ናችሁ ነው አይደለም? በእናንተ አስተሳሰብ ማለት ነው። ግን የአረብ ሀገር ሴት ምንም የማታቅናት እንደ አሜሪካን ላብ የምትታለብናት ነው እንዴ? አልቀረባችሁም። ለማንኛውም ለነገሩ ሙሻ አሜሪካን እና አውሮፓ የተለያዩ ሀገር ዱባይ ላይ ያሉት አይደሉም። አንዳንድ ይሄ የቲክቶክ ጡረተኞች ማለት ነው። እኔ እኮ በጣም ግርም የሚለኝ ደግሞ እዛው በተቀመጡበት አስር ቀሚስ ይዘው ተቀምጠው ተንቀሳቅሰው እንኳ ቢያንስ አያስተዋውቁም እኮ ተንቀሳቅሰው አያስተዋውቁም። እዚህ ቁጭ ብለው እኝኝኝ የማንም መደበሪያ ነው የሚሆኑት ማለት ነው። ለማንኛውም አሁን ምን ሊውጣችሁ ነው? መኪናውን ተዘጋጅቷል አይደለም? እንደነገርኳቸው አይደለም? መኪና ገና የግሉ አውሮፕላን ይገዛል። አይዟችሁ፣ ግን ስትገቡ ቱ እያላችሁ እንዳትበሉት እውነት ነው ብላችሁ አሁ እና ለሩታዬ ምን የመሰለ ሰፕራይዝ ሊያደርጋት ነው ማለት ነው ምን የመሰለ ማለት ነው። ምን የመሰለ መኪና ሲያንሳት ሩታ፣ መኪና ሲያንሳት ማለት ነው። አረኔ እንዳውም እንዳውም እኔ ራሱ የሆነ ነገር አስቤላቸዋለሁ ለእነሱ ማለት ነው። ምን ይመስላቸዋል እስኪ በኮመንት በኮመንት ጻፉልኝ። ትልቅ የሆነ ሰፕራይዝ ዘንድሮ እናንተን ሳናስለክቅ የእናንተ ብሎን ሳናስፈጣም አይቀርም መዶሻ እና መጋዜ እናንተ ብሎን ለማጥበቅ ማለት ነው። ለማጥበቅ ማለት ነው። መዶሻ እና መጋዝ ሳናስይዛችሁም አንለቃችሁም እና እስ እኔን የምትወዱ አብሬሽ እና ሩታን የምትወዱ እስኪ በኮመንት አስቀምጡልኝ። እኔ ምን ልስጣቸው ስጦታ ማለት ነው ለአብሬሽ እና ለሩታዬ ወደ ቡታጀራ ሲሄዱ ማለት ነው ወደ ኢትዮጵያ ሲመለሱ እኔ ምን ሰፕራይዝ ላድርጋቸው እስኪ ንገሩኝ፣ ንገሩኝ። በጣም የምወዳቸው አራት ዩቲዩበሮች አሉ ማለት ነው ታውቃላችሁ። አብሬሽ እና ሩታ፣ ፍቅርና ፉአድ ናቸው ማለት ነው ብዙዎቻችሁ ታውቃላችሁ። በእነዚህ አራት ልጆች አልደራደርም፣ አልደራደርም አልኳችሁ እና ምን ልስጣቸው እስኪ በኮመንት አሳውቁኝ በኮመንታ ሳውቁ የኔዎቹ ማለት ነው የኔ ምርጦች ማለት ነው እና ሙዶችዬ አይዟችሁ የምትናደዱ እንደዚህ የምትበሳጩ ማለት ነው። የአረብ ሀገር ገረድ የአረብ ሀገር እንደዚህ የመድኃኒት ሸቃሊት ስትሉ የምትውሉት አይሷችሁ፣ ቀዝቃዛ ውሃ እንዲጎንጨት እያደረጋችሁ ማለት ነው። እንዲሁ ሱካርም ያለባችሁ የስኳሩ መርፌ አጠገባችሁ እያዘጋጃችሁ፣ ደንግፊትም ያለባችሁ የደንግፊቱ መድኃኒታችሁ እየዋጣችሁ ማለት ነው። ያው ትንሽ ማእምሮ ችግር ቢጤ ያለባችሁ የአማኑኤል ትኬት እየቆረጣችሁ አይዟችሁ ለማለት እወዳለሁ ማለት ነው። እናም ይሄ ብቻ አይደለም ውድ ተመልካቾች፣ ይህም ብቻ ሳይሆን ሌላም ለየት ያለ ሰፕራይዝ አለ። ለየት ያለ ማለት ነው። ለኦዲንስ ለየት ያለ ሰፕራይዝ አለ ማለት ነው። እሱንም በጉጉት ጠብቁ። በዚህ ሰሞን አንድ ብቻ ሰፕራይዝ ሳይሆን ያሉ የአብርሽና የሩታ ብዙ ሰፕራይዝ አላቸው ማለት ነው። አንዳንድ ያው ጭንቅላታችሁ የቀጨጨው ማለት ነው፣ እናንተ ሌላ ነገርን እንዳታሰቡ፣ የአረብ ሀገር ሴት ሰፕራይዝ ሊታደረጋቸው ነው ምናምን ብላችሁ እንዳታስቡ። የራሳቸው የሆነ ሰፕራይዝ ነው፣ የራሳቸው ማለት ነው የግላቸው በራሳቸው የሚያደርጉት ነው። እና አንዳንዴ አስተሳሰባችሁ አሁንም አስተካክሉት፣ እሺ፣ አስተካክሉት። ሰፕራይዝ በተባለ ቁጥር ጭንቅላታችሁ የማደንቅ መምጋ እንዳትልቁ። እኛ ስለ ራሳችን ጠንቅቀን እናውቃለን። ከኛ ጭንቅላት ላይ ወረድ በሉ። ለማንኛውም ሰላማችኋል፣ አያብዛልኝ፣ ሰላም እደሩልኝ፣ ወዳችኋሉ።